ሌሎች ሻማ መሆን ከሚባሉት ሙያዎች መካከል አንዱ ውትድርና ነው። ሌላኛው መምህርነት ነው። ማንጠግቦሽ ማለት ሙያዋ፣ ተግባሯ እንደ ስሟ ነው። ካዘነ ጋ ያዝናሉ፣ ካለቀሰ ጋ ያለቅሳሉ። አልበገር ባይነት፣ አትንኩይ ባይነት፣ ድል አድራጊነትን፣ ጀግንነትን፣ ሀገር መውደድን ወጣቱ መማር አለበት። አያት ሆነዋላ። አዋ በሚገባ የመምህርነት ሙያ ግን ከሁሉም በላይ የሙያዎች ቁንጮ ነው። ትንሽ ፍርሃት፣ ትንሽ ስጋት፣ ምን ይሆን ይሆን የሚል ስሜት ውዲቷ እናት ሀገር እማማ ኢትዮጵያ ልመና የሌለባት ድህነት የሌለባት ሰላም፣ ማህበራዊ ፍትህ፣ ብልጽግና የሰፈነባት ታላቅ ሀገር እንድትሆን ነው ምፈልገው።